ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 15 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጦርነትና ውስን ተደራሽነት ምክንያት በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓጎሉ ነው ሲል የዓለም ምግብ ፕሮግራም ገልጿል። የብልጽግናው አገዛዝ በአማራ ክልል ሃይማኖትን ከሃይማኖት ለማጋጨት ከፍተኛ በጀት መድቦ እየተንቀሳቀሰ መሆኑ ተነግሯል። ይህን ጨምሮ ዝርዝሬ ግንባር መረጃዎችን ይዘናል። በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብና በ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 በጦርነትና ውስን ተደራሽነት ምክንያት በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓገሉ ነው ሲል የዓለም ምግብ ፕሮግራም ገለጸ። የዓለም ምግብ ፕሮግራም በአማራ ክልል የሰብአዊ እርዳታ ስራዎች በቀጠለው ጦርነትና የተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክስ ፈተናዎች እየገጠሙት መሆኑን አስታውቋል። ድርጅቱ አማራ ክልልን በተመለከተ ባወጣው የስራ ሁኔታ ግምገማ ሪፖርት በተለይም በመተማና በምስራቅ አማራ አካባቢዎች ያለው ውጊያ የእርዳታ አቅርቦቶችን ትራንስፖርት በእጅጉ እያ ዘገየ መሆኑን ጠቁመዋል። ሪፖርቱ በተለያዩ አካባቢዎች የንግድ ትራንስፖርት አገልግሎት እጥረት መኖሩን በመጥቀስ ለተቸገሩ ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ መሆኑን አስረድቷል። የዓለም ምግብ ፕሮግራም ምንም እንኳን እነዚህ ገደቦች ቢኖሩም የሎጂስቲክስ ክላስተር ግጭት ባለበት ክልል ውስጥ የሰብአዊ አጋሮች ስራቸውን መቀጠል እንዲችሉ ትራንስፖርትን፣ ማከማቻን ማከማቻንና ቅንጅትን ጨምሮ የጋራ አገልግሎቶችን ማቅረቡን መቀጠሉን ገልጿል። ሪፖርቱ እንደሚያመለክተው የሎጂስቲክስ ክላስተር በመስከረም ወር 2018፣ 172 ኪዩቢክ ሜትር ሰብአዊ እርዳታ ወደ ክልሉ እንዲላክ አመቻችተዋል። ይህም ከጥር ወር 2017 ዓ ም ጀምሮ የተጓጓዘውን አጠቃላይ መጠን 7711 ኪዩቢክ ሜትር ያደርሰዋል ብለዋል። ቀጣይነት ያለው ጥረት እየተደረገ መሆኑን የገለጸው ሪፖርቱ የጸጥታው ሁኔታ ተለዋዋጭ በሆነበት ወቅት የእርዳታ አቅርቦትን ለማረጋገጥ ተሽከርካሪዎች በአንድ ላይ መንቀሳቀሳቸውን ወሳኝ መሆኑን ጠቅሷል። በተጠቀሰው ጊዜ ውስጥ 11 የጭነት መኪኖችን ያቀፉ ሶስት ሰብአዊ እርዳታ ዝናታ ጭነቶች ወደ አማራ ክልል እንዲገቡና በክልል ውስጥ እንዲንቀሳቀሱ ተደርጓል ተብሏል። የብልጽግናው አገዛዝ በአማራ ክልል ሃይማኖትን ከሃይማኖት ጋር ለማጋጨት ከፍተኛ በጀት መድቦ እየተንቀሳቀሰ መሆኑ ተነገረ። በሚኒሊክ እዝ የንጉስ ሚካኤል አሊኮር በሳጅን አደም አሊ ወይም አባናደው ክፍለ ጦር አስተዳደር ዘርፍ ኃላፊ ሳጅን አሊ ሙሳ የተመራ በደቡብ ወሎ ከላላ የእስልምና እምነት ተከታዮችን በመሰብሰብ አገዛዙ እየሰራ ያለውን የሃይማኖት ክፍፍልና ግጭት አስመልክቶ ውይይት ተደርጓል። ውይይቱን የመራው አርበኛ ሳጅን አሊ አባ ሙሳ ለሮሃ እንደገለጸው አገዛዙ ከፍተኛ በጀት በጅቶ የእስልምናና ና የክርስትና እምነት ተከታዮችን እርስ በርስ ለማባላት እየሰራ ነው ብለዋል። እንዲሁም ሙስሊሙን እርስ በርሱ ለማባላት እየሰራ ነው ያለው አርበኛው አሊ ይህንንም ለማስቆም እየሰ እየሰራ ነው ብለዋል። ይህንንም የአገዛዙን የእርስ በርስ የማባላት ሴራ በሁሉም አቅጣጫ ያሉ ፋኖዎች ለማክሸፍ መስራት አለባቸው ብለዋል። ከሚኒክዝ ከንጉስ ሚካኤል አሊኮር ከሳጅናዴ ማባናሌው ወይም አባናሌው ክፍለ ጦር ነው። የማያስተላልፍልሽ የማያስተላልፈልሽ ከክፍለ ጦሩ አስተዳደር ክፍል ነው። ምክንያቱም የማስተላልፈልሽ ደግሞ አሁን ላለፉት ለአራት ተከታታይ ቀናት ከባለፈው እሁድ እለት አጀምረን በዚህ ቀጠና ላይ በለጋምቦና በከላላ ወረዳ መካከል ያሉ ቀበሌዎችን የህዝብ ለህዝብ ግንኙነትን የአማራ ህዝብ ደጋፊነታቸውን የአማራ ፋኖ ደጋፊ መሆናቸውን እያወያየን ከትግሉ ጎን እንደሚሰለፉና ከትግሉ ጎን እንዲሰለፉ እያደረገን እንገኛለን። ለዚህም ደግሞ በዚሁ ቀጠና ላይ የተገኙ የሁሉም አመራርና አባላት ጋር በተናጠልም ሆነ በቡድንም ስብሰባ አድርገን ሁሉንም ነገር በትግሉ ሁኔታ እንደሚሰለፍና ጥያቄ የተነሱትን ጥያቄዎቹን ወደሚመለሱትን እለት ተእለት የሚመለሱ እየመለሰን ከውሎ የሚያድሩ ካሉ ደግሞ ያንን ከከፍተኛ አመራር ጋር እየተወያየ እንገኛለን። ለዚህም ደግሞ ሁሉም የአማራ ሕዝብ በሁሉም ቦታ ላይ ይህንን አገልግሎት እንዳገኝ ሁሉም ጥሪ እናስተላልፋለን፣ እንልሻለሁ። ሁለተኛ ደግሞ ማስተላለፍልሽ አንዳንድ ነገሮች አሉ። ማህበረሰባችን በተለያዩ በሃይማኖት ነገሮች ተጠምዶ ይገኛል። በአድን ኢህአዴግ ወይም ብልጽግና አሁን የተለያዩ ገንዘቦችን በጅቶ በሃይማኖት ለማጋጨት ማህበረሰባችንን ሙስሊሙን ተክርስቲያን ክርስቲያኑን ከሙስሊም እንዲሁም ሙስሊሙን ስበ ራሱ ለማጋጨት የሚያደርገው እርቢት፣ ይህንን ደግሞ ለማክሸፍ ሌት ተቀን እየሰራ እንገኛለን። በሃይማኖትም ደግሞ ማህበረሰባችንም ደግሞ ጣልቃ ገብቶ መንግስት እንዳይከፋፈላቸው እየሰራ ባለንበት ሰዓት ማህበረሰቡም ደግሞ ይህን ጥያቄ አንስቶ ምን ላይ

ተልኮ ሁሉም ጓድና ሁሉም ያማራ ፋኖ ሁሉም አርበኛ በሁሉም ግንባር ላይ ይህንን ስራ ከጦርነቱ ጎን ለጎን እንዲሰሩ ስል ጥሬን አስተላልፋለሁኝ። ሃይማኖት ነክ ነገር ደግሞ እንደምታዩ ሁሉም ማህበረሰብ በኢኮኖሚና በሀብት የቀቃሉት ማህበረሰብ ላይ ገብቶ ስለሆነ ብልጽግና ሀብት ገንዘብ እየረጨ የሚያባላን እነዚህን ድርጊቶች ደግሞ ሁሉም ማህበረሰብ እንድነቃበት ስል ጥሬን አስተላልፋለሁ። መልእክቱ ደግሞ ከሁሉም ወረዳዎች የተውጣጡ ማህበረሰቦች ነው። ከከላላ ወረዳ፣ ተለጋንቦ ወረዳ ከሁሉም ቀበሌዎች በየጊዜው የምናገኛቸው ማህበረሰቦችን እያወያየን ነው። ተግሉ ጎን ለጎን በመሆኑም ደግሞ ያለውን መረጃ በየጊዜው የምናደርስልሽ ይሆናል። እናመሰግናለን። የትግሉን ይህንን መልእክት የማስተላለፍ ደግሞ ከንጉስ ሚካኤል አሊኮር ከሳጅን አደ አባናዴው ክፍለ ጦር ስሜ ፋኖ አሊ ሙሳ እባላለሁ። ወይም አርበኛ አሊ ሙሳ የአስተዳደር ክፍል ነው። ይህን መልእክት ማስተላለፍልሽ በከለላ በተደረገ ውይይት ወቅትም አንሻ ሰይድን ጨምሮ በርካታ ሙስሊሞች በግፍ ሲገደሉ፣ ይኸውን በመካነ ሰላም አራት ሰዎች ተገደሉ ብሎ እየጮህ ያለው ኃይል ለምን አልጮህም ሲል ፋኖ አሊ ሙሳ ጠይቋል።

በየጊዜው የምንሞተው ሳይሆን በአንድ ጊዜ ሞት ነው። እዚ አርባ ስድስት አለ ይቺ ልጅ ይሄኛው ሻ ሲደመር አርባ ስምንት አርባ ስምንቱ ሲሞቱ ለምን የኛ ሙስሊሙ አልጮኸም? አራት ሰው ሲሞት ጮኸ። አርባ ስምንቱ ሲረሸብ ለምን አልጮኸም? የኛ ሙስሊሙ እውነት ለእምነት ከሆነ እንዴት አልጮኸም? በተለይ ይሄ ሰውዬ ይሄ አሁን ይሄ ሰውዬ ይሄ ሙስሊሙ ለምን አልተጮኸም? ያ ሰማንያ አራት ብር በየኪሱ ጠብ ጠብ ስላለ መካነ ሰላም ላይ፣ ሁንቦሻ ላይ፣ ደሴ ላይ፣ ከዚህ አካባቢ ላይ ማህበረሰብ ለመጠቀም አራት ሰዎች ገደሉና እስልምና እንዳያጠፋ ነው። ፋኖ ብላጊ ቀር ቅድም ባልማችን ምክ ብሄራችን አማራ ነው። የትም ቦታ ብትሄዱ ብትጠየቁ በዜግነ ብትጠይቅ ኢትዮጵያ፣ በብሄር ብትጠየቅ አማራ ነው፣ በሃይማኖት ብትጠየቅ ሙስሊም ነው። ከዚ ጭደላ ምን ሰራል፣ ምንም ስሎ ነገር የለማል። ክርስትና ከክርስቲያን ከሆንክ ደግሞ አሁንም በዜግነ ብትጠይቅ ኢትዮጵያዊ፣ በብሄር ብትጠየቅ አማራ፣ በሃይማኖት ብትጠይቅ የክርስትና ምንተከ አለ ይሄ ሁለቱ ነው እኛ የሚገልጠን። ከዛ ውጭ የሚገልጠን ነገር ይሄ ዘር የለንም ብሄር የለንም። አማራ እና አማራ ብቻ ነው። በእምነት ብቻ ነው የምንለየው። ስናናፍቅና ይህንን ያዝ እንደው ብላችሁ በተለይ በተለይ እንደው ወንድሞቻችን አባቶቻችን ጋር በቀደመታ ዱዓ ሲደረግ እዚህ አካባቢ መስክ ነው። እዚህ እንደው አናጋለጥም እንጂ ይደገም ብለን ነው እንጂ ዱዓ እየተደረገ ነበር። እንደ ሄምባላ እንደ አላህ አድርገው ይሄንን እንደዚህ አለህ አድርገው ሲል አሚን ስለ ነበረ ነበር አሉ። መጨረሻ ምን አላሉ? እንዲህ አለህ አድርገው ሲባል አሉ። ለሚን ይላሉ። ይህን አይነት ሰውዬ ብታስጠነቅቁ። ብታስጠነቅቁ። በቃ አሊ ሙሳ ችግር አለበት ከተባለ ፊት ለፊት አክበር ይያሉ። ችግሩ ይነገረኛል። ማስተካከል ከሆነ የሚያነሳ ኃይል አለ። እዚህ ማህበረሰብ ውስጡ ነው ይህን በላ እንዲህ አለህ አድርገው። ሌላው አሚን ያኛው ለሚን እና ሰው ልቆ ነው ሲል። ሰው አቆላማን ማይ ነው። ለተንኮለኛውም ለደህነኛውም

ራሳችን የምንጠፋፋ የአማራ ራሱ አማራ ነው። በሌላ በኩል በእብሪትና ትቢት ተሞልቶ የመጣው የሽመልስ አብዲሳ ሰራዊት በደላንታ ወረዳ ፀሐይ ሞጫ ልዩ ስሙ ሐሙሲት በሚባል ቦታ ላይ እምሽክ ተደርጎ ተበልተዋል። ስልታዊ ስበት በማድረግ ያገዛዙን ሰራዊት ወደ ሞት ምድብ ስቦ በማስገባት ለወሬ ነጋሪ ሳይተርፉ ተሸኝተዋል። ከዘጠኝ ተኩል እስከ 12 ሰዓት ተኩል ድረስ ጦርነቱ የዘለቀ ነበር። በርካታ ሙትና ለኛ ያስተናገደው የሽመልስ አብዲሳ ሰራዊት የሞራል ውድቀት የቁስ ክስረት አስተናግዷል። አገዛዙ ክፉኛ የቆሰለውን ሰራዊቱን በፓትሮል ወደ ወገል ጤና ጣቢያ እያጋዛ አምሽተዋል። በተመሳሳይ ከዘመቻ አባናደው መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎችና እዞች ወደ ቤተ አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮበለለ ሚኒሊክ እዝን በስፋት እየተቀላቀለ ነው። የኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽሙ የነበረውንና ዛሬም እየፈጸሙ ያለውን ግፍ በተመሳሳይ የመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ እንችልም ያሉ አባላቶቹ ባለፉት አስር ቀናቶች ብቻ አራት ስናይፐር እና ሀያ ስምንት ክላሽ፣ ሰባት ሺ ክላሽ ተተኳሽ፣ ስድስት መቶ የስናይፐር ተተኳሽ እንዲሁም ስልሳ የእጅ ቦምብ በመያዝ ከሰላሳ ሁለት በላይ ሰራዊት ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርን ተቀላቅለዋል። ፋኖን ከተቀላቀሉት የመቶ አራተኛ ኮር የሰራዊቱ አባላቶች መካከልም አራት ሻምበል መሪ እና ሶስት የመቶ መሪ አመራሮች ይገኙበታል። ይበንድ ያለ ጡት ቆራጩ የብልጽግና ቡድን በጎንደር ቋራ ቴዎድሮስ ከተማ በፈጸመው የድሮን ጥቃት ቅዳሜ ገበያ ለመገበያየት የተሰባሰቡ ገበያተኞች መገደላቸው ተሰምቷል። ዛሬ ጥቅምት 15 2018 ዓ ም ረፋ ዳራ ሰዓት አካባቢ በቋራ ቴዎድሮስ ከተማ የቅዳሜ ገበያ ለመገብየት በተሰባሰቡ ገበያተኞች ላይ በተፈጸመ የድሮን ጥቃት በርካታ ንጹሃኖች ሲገደሉ በርካቶች መቁሰላቸው ታውቋል። በተመሳሳይ ይኸው ጸረ አማራ ኃይል ከቀናት በፊት በላይ ጋይንት ወረዳ ዛጎች ቀበሌ ላይ በፈጸመው የድሮን ጥቃት አንዲት እናት ከነልጇ ተገድላለች። በሌላ በኩል ደግሞ በሸዋሮቢት ከተማ የከተማው ሰላምና ጸጥታ ኃላፊው መገደሉን አስመልክቶ የከተማ አስተዳደሩ የሀዘን መግለጫ አውጥቷል። በመግለጫውም ፋኖ ባለስልጣኑንና ወታደሮችን ገደለብኝ ሲል እሪታውን አሰምቷል። ህዝቡን ሰብስቦ ና፣ በሚዲያ ብቅ ብሎ ፋኖን አጥፍቻለሁ የሚለው ብልጽግና እንዲህ በትልቅ ከተማ ውስጥ ታጅቦ የሚንቀሳቀሱ አመራሩ ሲገደሉበት ደግሞ ፋኖ ገደለብኝ ብሎ ጩኸቱን ያሰማል። በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብና በአገዛዙ ወታደሮች መካከል ከባድ ግጭት መቀስቀሱ ተነገረ። የዘይሴ ማህበረሰብ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር የሆነው አቶ ጥላውን ከበደ በፌዴሬሽን ምክር ቤት ያለውን ተሰሚነት ተጠቅሞ የዘመናት የልዩ ወረዳ ጥያቄያችንን አፍኖብናል በሚል የስራ ማቆም አድማ ያደረጉ ሲሆን፣ የወረዳና የክልሉ ጸጥታ ኃይሎች የስራ ማቆም አድማውን ለማስነሳት ሲንቀሳቀሱ ከባድ የሆነ ጥቃት ተከፍቶባቸዋል። ለክልሉና ለወረዳው ጸጥታ አካላት እገዛ ለማድረግ ወደ አካባቢው የሚገባው ራሱን መከላከያ ሰራዊት እያለ የሚጠራው ስብስብ ማህበረሰቡ ላይ የዘፈቀደ ተኩስ በመክፈት በርካቶችን ለሞትና ለአካል ጉዳት እንደዳረጋቸው ምንጮች ይነግረውኛል ሲል መረብ ሚዲያ ዘግበዋል። ማህበረሰቡ በተደራጀ መልኩ በአገዛዙ ወታደሮች የተከፈተበትን ጥቃት እየመከተ ሲሆን፣ ከትናንት በስቲያ ጥቅምት 13 2018 ዓም ምሽት ላይ በተፈጸመ ደፈጣ ጥቃት በአንድ ፓትሮል ላይ ተሳፍረው የነበሩ ራሳቸውን መከላከያ ሰራዊት ብለው የሚጠሩ ከ10 በላይ ወታደሮች ሲገደሉ ተሳፍረውበት የነበረው ወታደራዊ ተሽከርካሪ ካሪ ፓትሮልም ሙሉ በሙሉ መውደሙ ታውቋል። ህዝባዊ አመፁ ተቀጣጥሎ የቀጠለ ሲሆን፣ ጸረ ሰላማዊ ብልጽግና ቡድንም አመፁን ለማስቆም ያግዙኛል ያላቸውን የጦር መሳሪያዎችን እየተጠቀመ እንደሚገኝ ነው የተነገረው። ብልጽግና ነጋዴውን መንቀሳቀሻ የሚያሳጡ ህጎችን በየጊዜው ከሚያወጣ የራሱን ጓዳ ይፈትሽ ሲሉ አቶ ሙሼ ሰሙ አሳሰቡ። ከጥቂት ህገወጥ ነጋዴዎች በስተቀር አብዛኛው ነጋዴ ከቀረጥና ከጉምሩክ ገቢውን የሚሰውርበትና የሽያጭ ደረሰኝ የማይቆርጡበትን ምክንያት ለመረዳት የራስን ተቋማትን ጓዳ የመፈተሽ ስራ ህግንና ቁጥጥርን ከማጥበቅ በፊት በጥብቅ ሊሰራበት ይገባል ሲሉ ታዋቂው ኢኮኖሚስት ሙሼ ሰሙ ብልጽግና ራሱ እንዲፈትሽ የሚነግር ሀሳብ አስፍረዋል። ነጋዴው ገዥም ሻጭም እንደመሆኑ መጠን እንደ ዜጋው በርካታ ውስብስብ ችግሮች የተዘፈቀ ነው። ተገቢውን የጉምሩክ የገቢዎች፣ የውጭ ምንዛሪ አገልግሎት ለማግኘት ምርት ለማምረት ሸቀጡን ለማጓጓዝ ከሽፍታ ለመሰወርና ኬላ ለማለፍ በደረሰኝ የማወራረዱ ህጋዊ ርዕስ የሌላቸው በርካታ ወጪዎች አሉበት ይላሉ። በአብዛኛው የውጭ ምንዛሪ በህጋዊ መንገድ ለማግኘት ማስፈቀጃ መክፈል አለበት። ከሶስተኛ ወገንና ከጥቁር ገበያ የውጭ ምንዛሪ ለመግዛት የደላላን ጨምሮ ሌሎች ክፍያዎች አሉበት ያሉት ሙሼ ሰሙ እለት በዕለት የሚኖሩ የውጭ ምንዛሬ ላይ የሚጣ የሚባሉ የባንክ ቻርጆች ለመገመት የሚያዳግቱና ላልተጠበቀ ወጪ የሚዳርጉት ናቸው ሲሉም አክለዋል የጉምሩክና የገቢዎች ህጎች መመሪያዎችና ደንቦች ተለዋዋጭ የማይገመቱ እርስ በራሳቸው የተጠላለፉና ነጋዴው መብቱንና ግዴታውን በቅጡ ተረድቶ ህግ ማክበር ማስከበር እንዳይችል በማድረግ በቂ መረጃ የሌለውን ነጋዴ በማሸማቀቅ ጉቦ ለመጠየቅ ና በጥቅሉ ነጋዴውን ለህገወጥ አሰራር የሚጋብዙና ለከፍተኛ ደረሰኝ አልባ የማይወራረድ ወጪ የሚዳርጉት ናቸው ሲሉ ይቀጥላሉ ነጋዴው ሸቀጡን አንድ አካባቢ ወደ ሌላ አካባቢ ከጉምሩክ ወደ መጋዘን ከዛም ወደ መደብሩ ሲያጓጉዙ ጥቂት ለማይባሉ ደፋርና ህገወጥ ደንብ አስከባሪዎች፣ ለወረዳ ለክፍለ ከተማ ሰራዊቶች፣ ለሽፍታዎች፣ ለኬላ አስከባሪዎች፣ ለሚሊሻዎች፣ ለወፈ ሰማይ ጫኝና አውራጅ፣ ለጥገኛ ደጅጠኝና በእጄ በሉኝ ባይ ሁላ በየኪሳቸውና በየሂሳባቸው ገንዘብ መሸጎጥ አለበት። ለነጋዴው ሌላ ደረሰኝ የማይቆረጥበትና የማይወራርድለት ወጪ ነው ብለዋል። የልመና መዝገቡ ርዝመት ደግሞ ለጉድ ነው። በየሰበቡ ለሚከናወን የትምህርት ድግስ፣ የውሎ አበል፣ አልባሳትና መጓጓዣ እጁን መዘርጋት አለበት። ለባሌ ዱቄት፣ የዘይት ኮታ ይጣልበታል። ለመንግስትና ህዝባዊ ተቋማት ጥገናና ግንባታ፣ ለአካባቢ ጥበቃና ልማት ምጽዋት ይጠየቃል። ይህም በደረሰኝ የማይወራረድለት ሌላ የወጪ ርዕስ መሆኑን ያነሳሉ። ነጋዴው ይህንን ሁሉ የማይወራረድ ደረሰኝ የማይሰጥበት ወጪ ተሸክሞ ትርፉን በህገ ወጥ መንገድ ከገቢዎች ሳይሰውር ሸማች ላይ ሳይቆለልና ና ሂሳብ ሳያወራረድ እንዴት አድርጎ የእቃ ዋጋ የተምን ትርፍስ ሲያትርፍ ስራውንስ ያስፋፋ ጥሪትስ ሲቋጥር እንዴትስ አድርጎ ለሸቀጥና ለምርቱ ትክክለኛ ዋጋ ተምኖ ቫትና የሽያጭ ደረሰኝ ይቁረጥ በህጋዊ መንገድ ገቢውንስ አሳውቆ ግብር ይክፈል ሲሉ ይጠይቃሉ። ችግሩ ይቀጥላል። በየመንገዱ ላይ ከተማውን ያጥለቀለቀው አባትና እናቱ የማይታ የሚታወቅ ሸቀጥ ምንጩ ኮንትሮባንድ ነው። በኮንትሮባንድ የሚገባው ሸቀጥ ግብር የማይከፈልበት ቀረጥ ያልተቀረጠበት ቫቴ የማይጎበኘው እና ኪራይ የማይከፍሉ ሰዎች በህጋዊ መንገድ ከሚገባው ዋጋ በረከሰ ደረጃ በየጎዳናው ላይ የሚቸረችሩት ስለሆነ ነጋዴውን ከገበያ የሚያስወጣ ነው። ለአንድ ዓይነት ምርትና አገልግሎት በተለያየ ዋጋ መቀረጥም ለውድድር መታጣት እንዲሁም ትርፍና ገቢ ስወራ መንስኤ ነው በሚል ይዘረዝራሉ። አብዛኛው ነጋዴ ከዚህ ሁሉ ተቋማዊ ድርጅታዊ ፈተና ባሻገር ከለላና ሽፋን ካላቸው ጥቂት ስርዓት አልበኛ ነጋዴዎች ጋር ታግሎ ትርፋ ትርፎ ስራውን ማስቀጠል ካልቻለ መክሰርና ከንግድ ስርዓቱ መሰረዝ እጣ ፈንታው ሌላው ፈተና ነው። እናስ ሌሎች ጥቂት ነጋዴዎች ህገወጥ ስለሆኑ ሁሉም ነጋዴ በህገወጥ መንገድ መነገድ አለበት ማለት ነው? ንግድን ከጽድቅና ከሞራል ባሻገር ካሰብነው ጥያቄው የሚሊዮን ብር ጥያቄ ነው ብለዋል። ትርፍን ፍለጋ ወረቱን ያፈሰሰ ታታሪ ነጋዴ ህግና ቁጥጥር ቢጠብቅም ለጥቂት ህገወጥ ነጋዴዎች ሲባል በሚከፈተውና በማይዘጋው ቀዳዳ አጮልቆ በማማተር ንግዱን እንደሚያጧጡፍ እስከ ዛሬ ድረስም በዚህ አሸናፊ በሌለበት የአይጥና የድመት ድብብቆሽ መንገድ መቀጠሉ ተጎጂም ሆነ የድብብቆሹ የግብይትና የውድድር መታጣት ያስከተለው ምስቅልቅል ተሸካሚው ህዝቡን እንዳደረገው ቀጥሏል ይላሉ አቶ ሙሼ። በጥቅሉ ጥቂት የማይባሉ ነጋዴዎች አቅደውና አስልተው በህገወጥ መንገድ በመመሳጠር ትርፍ በማጋበዝ የተጨማሪ እሴት ታክስና የሽያጭ ደረሰኝ ባለመቁረጥና ና ገቢያቸውን በመሰወር ምዝበራ አልፈጸሙም ለማለት አልችልም። የዚህ ሁሉ ውጥንቅጥ መንስኤው እነዚሁ ነጋዴዎች እንደሆኑ ለመገመትም አዳጋች አይደለም በማለት ያብራራሉ። በዛው ልክ አብዛኛው ነጋዴ ግን ወደ ህገወጥ የንግድ ስርዓት የሚገፋው ከላይ የጠቀስኳቸው ፈተናዎች ከገበያ የማስወጣት ፈተና ስለሚደቅኑበት እንደሆነ ማወቅ ተገቢ ነው። ስለዚህም በጥቂት ነጋዴዎች የተቀናጀና የተደራጀ ህገወጥ አሰራር ሁሉም ነጋዴ መወቀስና ያለመቋረጥ መረበሽ የለበትም። ነጋዴው መረጋጋት በትሳ ነውና በተረበሸ ቁጥር የሸቀጥና እቃዋጋ እቃ ዋጋ መናር፣ የአቅርቦት መመናመን፣ የምርት እጥረትና የገበያ መነጋት በተደጋጋሚ ታይቷል። እድሉን ለሚጠ ብቁ ተቋማትና ነጋዴዎችም የዘረፋ መረብ ሲያዘረጋና የህገ ወጥነት በር ሲያስከፍት አይተናል ሲሉም ልማዳቸውን ያጋራሉ። የዲፕሎማሲ ክንሽፈት ውስጥ የገባው ብልጽግና የአውሮፓ ህብረት የአባይ ውሀን በተመለከተ ከግብጽ ጋር አብሮብኛል ሲል አቤቱታ አቀረበ። በብራሰልስ የሚገኘው ብልጽግና መራሹ የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል በማለት ትችት አቅርበዋል። የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደሆነ በመግለጽም ተቃ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 ሳተ አድሎ ያለበትና ጠበኛ አቋምን የሚያስፋፋ ነው ሲልም ተቃውሟል። የአውሮፓ ህብረት ከግብጽ ጋር ባካሄደው በሁለትዮሽ መድረክ ኢትዮጵያን ዝቅ ለማድረግ መወሰኑ አሳዛኝ ነው ሲልም ወቅሷል። ህብረቱ የህዳሴ ግድብን በተመለከተ በአፍሪካ ህብረት አመቻችነት በተካሄዱ ንግግሮች ላይ የነበረውን የታዛቢነት ሚና አስታውሰው ይህ አጋጣሚ ሚዛናዊ ምክንያታዊና ገለልተኛ አካሄድን እንዲከተል ሊያደርገው ይገባ እንደነበር በመግለጫው አስፍሯል። ሆኖም ብልጽግና መራሹ መንግስት በሀገር ውስጥ የተጠላና የተናቀ ከመሆኑም ባሻል ገር በዲፕሎማሲውም መስክ የተገፋ የተተወና አቅመቢስ ተደርጎ ታይቷል። ይህ ደግሞ መርሃ አልባ የአንድ ግለሰብ አገዛዝና የአቅም አልባ ግለሰቦች ውጤት መሆኑን በተደጋጋሚ አሳይተዋል። የኢትዮጵያ አጋር ሆነው የኖሩ አገራትና ተቋማት ጭምር በብልጽግናው ዘመን ግን ፊታቸውን አዙረዋል። ጦረኝነቱና አላዋቂነቱ ደግሞ ለዚህ ውጤት መነሻ ናቸው።